ስሜ ጌቱ ነገዎ እባላለሁ። የሐረሪ ክልል ነው የመጣሁት። የሐረሪ ክልል ትምህርት ቢሮ ኃላፊ ነኝ። እንግዲህ ሳይንስ ሙዚየምን እኔ ዓለምን በአንድ ገጽታ ያየንባት፣ በአንድ ኤሪያ ላይ ያየንባት ሙዚየም ነው ያየሁትና ይህ ሳይንስ ሙዚየም እንግዲህ ፈጠራን፣ ፍጥነትን በአንድ ማዕከል ላይ እንዴት የሰው አይምሮ ያስበውን ምድር ላይ ማስቀመጥ እንደሚችል በተግባር ያየሁበት ሙዚየም ነው ማለት ይቻላል። ስለዚህ እኔ እንደ አንድ የትምህርት ተቋም እንደምመራው ምናልባት ቀጣይ ትውልድ ተማሪዎቻችን ምን ላይ መድረስ እንዳለባቸው ምን መስራት እንዳለባቸው ኢትዮጵያ ምን ላይ መድረስ እንዳለባት ጭምር የሚያሳይ ሙዚየም ከመሆኑ አንጻር ተማሪዎች እዚህ አካባቢ ላይ መጥተው አይተውት ይህንን ቢተገብሩ ደግሞ ሁሉም አይምሮ ውስጥ ያሉ መሬት ላይ ሲያስቀምጥ ሀገር እንዴት መበልጸቅ ማድረግ እንደምችል የሚያሳይ ነው እና ሶ ይሄ ሙዚየም ለእኔ ትልቅ እይታ ነው ትልቅ የሀገር እምርታ በትክክል መሬት ላይ ያየውበት ሙዚየም ነው ማለት ይቻላልና ስለዚህ ይሄን ያየንበት አግባብ ተገቢ ነው የሚል ነገር አለኝ ማለት ነው ይዘ ይህን ሙዚየም እዚህ መተማየታችን ቀደም ሲል በቲዮሪ ክላስ ውስጥ ቡድን ላይ ውይይት ነበረ የነበረው ያንን የአዲስ አበባ ልጆች ሲያነሱት ምንድን ነው የሚለውን ነበር ሁሉ ውስጣችን ሲኖር ነበር ማለት ነው። በተግባር መተን ስናየው ግን እኔ በትክክል እንደ አንድ አመራር ከዚህ ብዙ የወሰድኳቸው ልምዶች አሉኝና እነዚህ ልምዶች በተለይ ባሉት በፈጠራ ስራዎች ላይ ተማሪዎቻችን ሌሎች ማህበረሰቦቻችን እንዲያክሉበት እንዲመራመሩበት የራሳቸውን ድርሻ እንዲወጡበት ጭምርና እኔም እንደ አንድ አመራር የራሴን ድርሻ እንዲወጣበት እይታዬን አድማሱን ያሰፋ ነው ማለት ይችላል ማለት ነው። እንግዲህ ሀገራችን የምትከተለው የኢኮኖሚ ዘርፉን ለማሳደግ አምስት የተለያዩ ዘርፎች ናቸው። አንዱ ይሄ ቴክኖሎጂ ነው ማለት ነው። ስለዚህ ቴክኖሎጂን በምን አይነት አግባብ ተጠቅመን ሀገርን ኢኮኖሚ ማሳደግ እንደምንችል በዚህ በሳይንስ ሙዚየም አንዱ ማሳያ ነው ብሎ መውሰድ ይቻላልና በቲዮሪ የተማር ነው በተግባር የኢኮኖሚ ዘርፉን በምን አይነት አግባብ ቴክኖሎጂ ማሳደግ እንደሚችል ያየሁበት ነው ብዬ መውሰድ እችላለሁ ማለት ነው።